የአረብ ሀገር ሴት መቼ ነው ለራሷ የምትሆነው? የአረብ ሀገር ሴት መቼ ነው እፎይ ብላ የምትኖረው? ማሰብስ? የምትጀምረው? ስለ ራሷ ማሰብ የምትጀምረው መቼ ነው? መቼ ነው አረብ ሀገር የምትሰራ ሴት ስለ ራሷ ማሰብ የምትጀምረው? እፎይ ብላ መኖር የምትጀምረው እንደሌላው ሰው መቼ ነው? የአረብ ሀገር ሴት ስለሌላው ማሰብ የምታቆመው መቼ ነው? መቼ ነው ስለ ራሷ ማሰብ የምትጀምረው? ሰላም ለይኩም የሩህላ አሰላሙ አሌይኩም ወረህመቱላህ በረካቱ ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ሁላችሁንም በያላችሁበት ሳትላይ ይጠብቃችሁ ላይክ ሼር ሰብስክራይብ ማድረጋችሁን ናት አትርሶ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው የአረብ ሀገር ሴት መቼ ነው ለራሷ ማሰብ የምትጀምረው መቼ ነው ለራሷስ የምትሆነው ማለት በአብዛኛው በሚባል ሁኔታ አረብ ሀገር ያለች ሴት እሷ በምን አይነት ችግር ውስጥ እየኖረች እንዳለ ብዙ ብዙ ስቃይ፣ ብዙ መቀሪያ እያሳለፈች የምታስበው ስለ ራሷ ሳይሆን ስለ ቤተሰቦቿ፣ በቃ በአካባቢዋ ባሉ ሰዎች ነው የምታስበው ማለት ነው። እና በቃ አጃይብ ነው የሚሆንብኝ ማለት ነው። እንደ መንታ ልጅ ደግሞ አንድ አይነት ፀባይ ማኖሩ ማለት ነው። የምር በቃ ስለ ራሷ አታስብም፣ ደግሞ ሲደርስ ስለቤተሰብ ነው የምታስበው ምናምን በቃ አረ እኔ በቃ መቼ ነው በቃ ወላ፣ ግርም ነው የሚለኝ ማለት ነው። በቃ መቼ ነው ስለ ራሷ የምታስበው? አረብ ሀገር የምትሰራ ሴት ስለ ራሷ ስለ ራሷ ህይወት መቼ ነው የምታስበው? አታ ስልክ እንኳ ደውለው ይህንን ይህን ነገር ግዢልን ምናምን ሲሏት እኮ እሷ ወይ ስልክ ሊሆን ይችላል ያሏት እሷ የያዘችው ስልክ ግን በቃ በትንሽ ብር የተገዛ ስልክ ሊሆን ይችላል፣ ወይም ዝም ብሎ ወይም ስልኳ ተበላሽቶ ምናምን ሊሆን ይችላል። እሷ ግን ቆይ ዛሬ ብገዛ ይሄንን ይሄ ሃሳብ ይጎልብኝ ይሄ ቢሞላ ይሄ እያለች በቃ እንትን ትላለች። ግን እዛ ሆኖ የሚያዟት ስልክ የሚያዟት በቃ ደውለው እንደዚህ ብር ላኪ እንደዚህ እንደዚህ የሚሏት በቃ ሁሉም እኔ ሁሉም ነው ብዬ እደመድማለሁ ማለት ነው ማለት ኢትዮጵያ ያለ ሰው እንደ አንዳንድ ነው እንጂ እንደ አንዳንድ ነው እንጂ አረብ ሀገር ላለ ሴትን እያስባል የሚል ሰው አለም ነው ማለት እነሱ በሀገራቸው ላይ ነው የሚኖሩት። ኑሮን ቢወደድም በእርግጥ ኑሮ ተወዷል፣ እናውቃለን። ግን ደግሞ እነሱ እየኖሩት ነው፣ ህይወታቸውን እየኖሩ ነው። በሀገራቸው ላይ የሀገራቸውን አየር እየወሰዱ እየኖሩት ነው፣ ህይወታቸውን እየኖሩ ነው ማለት ነው። እኛ ግን እዚህ ብዙ መስዋዕት እየከፈልን ይህን ሰራው ይችን ዓመት ሰራት ይችን ዓመት ሰራ። እስኪ ማን እስኪ ታውቃላችሁ እናንተ አሁን የዛሬ ዓመት ዛሬ ሄዳለሁ ቀጣይ አሁን ለረመዳን ቢሆን ቀጣይ ረመዳን በሀገሬ ነው የምጾሙ ብለን ስንቶቻችንን ሳንድ ሳካልን የቀረ ነው፣ ስንቶቻችንን ሳይሳካልን የቀረ ነው በሀሳብ ብቻ። ይሄ ምንድን ነው ደግሞ እኔ በራሴ እንደማየው ማለት ነው አንድ ነገር በቃ የዚህ ይኖር አልክም ያሁን ጨርሻለሁ እንደዚህ ላለሁ ስትሉ ቀዳዳው መብዛቱ ማለት ነው። እና ይሄ ይሄ ነገሩ በጣም ነው እንትን የሚለኝ ማለት ነው። ማለት እሺ፣ እስካሁንስ እኛ የሰራ ነው መቼም አልሐምዱሊላ የጠፋውም ጠፍቶ ያኔ ቁም ነገርም የሰራንበት ሊኖር ይችላል ማለት ነው። ግን ከአሁን በኋላ መተው። የሚኖሩ ልጆች የምደኔ በጣም ነው የሚያሳዝኑኝ። ማለት ይመስለኛል እኛ በፊት ቆየት ያልነው ሰዎች የሆነ ትዕግስት አለን ብዬ አስባለሁ። ከሰዎቹ ጋር ከአረቦቹ ጋር በምንጋጨው ግጭት ምናምን ራሱ የሆነ የመቋቋም አቅም አለን ብዬ አስባለሁ። ማለት አሁን አሁን የመጡት ልጆች በቃ በጣም አእምሯቸው እየተበላሸ ነው ምናምን ከእነሱ ጋር መግባባት አልቻሉም፣ እና ወላሂ ለነሱ በጣም እያዘንኩ ነው ማለት ነው። በጣም ማለት አሁን መጥተውም እስኪ ሰርተውስ ቢሆን ምናምን በዚህ ኑሮ ውድነት እንዴት ነው? አረ ወላሂ በጣም እያሳዘኑኝ ነው ማለት ነው። እና መቼ ነው እስኪ አረብ ሀገር ሴት አረብ ሀገር ያለች ሴት መቼ ነው ለራሷ መኖር የምትጀምረው ስለ ራሷ የምታስበው? አይታችሁ ከሆነ አሁን ሞልቶላት ራሱ ማለት ኮንትራቷን ጨርሳም ሊሆን ይችላል። ያው ብዙ አመትም ቆይታ ወስና በቃ አሁን ይበቃኛል ሀገር እገባለሁ ብላ ወስና ራሱ ወላሂ በሙሉ ልብነት ተደስታ የምትሄድ ሴት አለች ብዬ አላስብም ማለት ከዚያ የምትሰማው ወሬ አለ። ምን ወቅቶች ነው የምትመጪው? እንዲ ሙሻል እንዲያ፣ አሁን እኮ ኑሮ ተወዷል፣ ምናምን ምናምን። ይህንንም ወሬ ትሰማለች። ሁለተኛ ደግሞ እሷ ራሱ አልመጣም እያለች ብትሄድ ራሱ የሆነ ውስጥ ሁለቱ ልብ ነው ሆኖ ነው የምትሄደው። እዛ ሂጀ ምን ይገጥመኝ ይሆን፣ ገና ካላገባችም ካልወለደች፣ ምናምን ስለ ወደፊት ህይወቷ ታስባለች። ተመልሼ መጣ ይሁን ምን የሚገጥመኝ ይኖራል ምናምን። ብዙ ልጆች አሁን በቃ ሲሄዱ እንደዛ ነው የሚያስቡት ማለት ነው። እና አረብ ሀገር የምትሰራ ሴት እፎይ ብላ የምትኖረው መቼ ነው? ወላሂ እኔ በጣም የሆነ ውስጤን የሚነካኝ ነገር ማለት ነው። እና በጣም ከባድ ነው። እኛ ለራሳችን ማሰብ ካልጀመርን ለእኛ የሚያስብልን ሰው የለም። እውነቴን ነው የምነግራችሁ። ና እንደው ያስቡልኛል ብትሮ ራሱ እንደው አንድ አንድ አንድ ሰው ነው ቢኖር እንጂ አሁን ብዙ አመት እየሰራችሁ በር መላክ እየላካችሁ ከኖራችሁ ምናምን ኦሬዲ ተላምደውታል። ሌምሬ ነው የምላችሁ፣ ተላምደውታል ለእናንተ ማንም የሚያስብላችሁ የለም። እና ካሁኑ ስለ ራሳችን እንሰብ ስለ ራሳችን፣ እስኪ ቁጭ ብላችሁ ስለ ራሳችሁ አስቡ። የምሬ ነው የምላችሁ። ስለ ወደፊት ህይወታችሁ አስቡ፣ ማሰብ ጀምሩ። ኢትዮጵያ ያለ ሰው እንደሆነ ሞላለትም ጎደለም በቃ እየኖረ ነው ህይወቱን በሀገሩ ላይ እየኖሩ ነው። እኛ ግን እዚህ ጤነኛ ሁነን እንመጣለን ተመርምረን ሆስፒታል ገብተን ሜዲካል ወስደን ምናምን፣ ጤነኛ ሁነን ነው የምንመጣው። እዚህ ግን ታውቃላችሁ፣ ብዙዎቻችሁ እዚህ ስራው ተቁሞ ነው የሚዋለው። እረፍት የለም። ኩላሊት በሽታ ይመጣል። ወገብ፣ ጉልበት፣ በቃ ብዙ የሚያሙን ነገሮች አሉ። እና አልሬዲ እዚህ እንኳን ለፍተን ለፍተን ለፍተን እዛ ሂደን የሆነ እፎይ የምንልበት ነገር ከሌለ ራሳችንን የምንጎዳው እዛ ሂደን ማንም ስለኛ የሚያስብልን የለም። በቃ በፊት እየረዳችሁት የኖራችሁት ሰው ራሱ ስለእናንተ ቅንጣት ያክል የሚያስብላችሁ ሰው የለም። እና ራሳችንን ራሳችን ለራሳችን እንሰብ ኋላ እንዳይቆጨን። ማለት አሁን ላይ ገባን ይችላል፣ ያው እየለፋንም ብዙ መከራ ያሳልፈን ደሞዝ ይመጣል፣ ያ ነገር ያ ነገር አሁን ላይ ገባን ይችላል፣ ግን ሀገር ቤት ከኤርፖርት ነው የኢትዮጵያ ኑሮ የሚጀምረው ማለት ነው። እና ቅመሞቼ እባካችሁ፣ ስለ ራሳችሁ አስቡ። ስለ ራሳችሁ ማሰብ ጀምሮ ሰውን አትርዱ ማለት ሳይሆን በቃ ራሳችሁንም እያሰባችሁ ታውቃላችሁ። መጀመሪያ ከሀገር ቤት ስትወጡ ማንኛውም ሰው ቢሆን ከሁለት አመት አሳልፋለሁ ብሎ የሚመጣ ሰው ያለ አይመስለኝም። ሁለት አመቴን ጨርሼ መጥቻያችን እንደዚህ አድርጌ እንደዚህ አድርጌ ነው ብለን ነው የምንመጣው ሁላችንም ማለት ነው። እኔ እኔውም በራሴ ሁለት አመት ብቻ ነበር ብዬ የመጣሁት ግን ስደት አስባችሁ የምትመጡት ሌላ ነው የሚሆነው ነገር፣ ሌላ ነው የሚያጋጥማችሁ ነገር፣ ሌላ ነው እና ወላሂ ከባድ ነው እና ስለ ራሳችሁ ማሰብ ጀምሩ እዛ ሂጄ ምን ይገጥመኛል ብላችሁ እራሳችሁን በራሳችሁ አስቡ። ለራሳችሁ ፕላን አውጡ። ይህን ነገር ቢገጥመኝ እንደዚህ እንደዚህ መቋቋም ችላለሁ ብላችሁ እራሳችሁን ዝግጁ ማድረግ ይኖርባችኋል እና ከአሁኑ ሳይረፍድ ያለፈው አልፏል ሳይረፍድ ብናስብበት ለራሳችን አንዳንዶቻችሁ ያው የሚያስብልኝ ሰው አለኝ ብላችሁ ልታስቦች ይችላላችሁ። ግን ያ ነገር እውነት አይደለም። እናንተ ብር ካስለመዳችሁ ብሩ ሲቀርበላህ ይቀይራሉ። የምሬ ነው የምላችሁ። እና ራሳችሁን ለራሳችሁ አስቡ፣ ኋላ እንዳይቆጫችሁ፣ ራሳችሁ ለራሳችሁ አስቡ። ጊዜ ስስጥ ጊዜ እንስጥ፣ ለራሳችን ጊዜ እንስጥ። እድሜያችን እየተቃጠለ ጊዜያችን እየተቃጠለ ህመም እየገዛን በሽታ እየገዛን ነው የምንኖረው፣ አረብ ሀገር ማለት ነው ያው የስራውንም ሁኔታ ስለምታውቁት ማለት ነው። እና እዛ ስንሄድ ነው ቁጭ ስንል የሚሰማን፣ ያሳልፍ ነው ጊዜም፣ ያቃጠል ነው ጊዜ፣ የሚሰማን እዛ ነው። እና ስለዚህ ብራችሁን በስርዓት የያዙ ቅመሞችዬ፣ ኋላ እንዳይቆጫችሁ፣ ለራሳችሁ ራሳችሁ አስቡ። ወለሂ እኔ ብዙ ልጆች እያየው ነው ሀገር ቤት እራሱ ገብተው ተመልሰው እየመጡ ማለት አሁን እዚህ ብዙ አመት ኑረው እዛ ደርሰው ሲመለሱ፣ አስባችሁታል? በጣም ከባድ ነው። እዛ ደርሳችሁ ስትመጡ ደግሞ እዚህ በጣም ነው ስራ የሚያስጠላችሁ ሰዎቹን እራሱ ማየት በጣም ነው የምትጠሉት ማለት ነው። እና ቅመሞችዬ አደራ ራሳችሁን ጠብቁ። ለዛሬው ይሄ በቃ ናሉ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ አትርሱ። ቻው ቻው።